ዘጠነኛ ጥያቄ፣ እህታችን የጠየቀችው መልፈርቅ በይነል ኩፍሪ ወሽርክ መልፈርቅ በይነል ካፊሪ ወልሙሽሪክ ይሄ ነው። ይሄ ብዙ ጊዜ ተነጋግረንበታል። ሽርክና ኩፍር ማለት ምንድን ነው? ሙሽሪክና ካፊር ማለትሳ ምንድን ነው? ልዩነታቸው ነው ይሄ። በተደጋጋሚ ተነጋግረናል። ኩፍር የሚባለው ሩቡብያንና ሌሎችን ሀዱም የሚያደርግ ነው። ሽርክ የሚባለው ኡሉህያን ሀዱም የሚያደርግ ነው እና

ሳለ በአላህ ላይ የሚያጋራ ምርምሩ አላህ ዘንድ ነው። እነሁ ላ ዩፍሊሑ ካፊሩን ብሎ አላህ ሱብሓነሁ ወተዓላ በካፊሩን ገልጾታል። ወመን የድዑ መዓ አላህ ሽርክ ነበረ በካፊር ገልጾታልና ተመሳሳይ ናቸው ብለው በዚህ የወሰዱበት ሁኔታ አለ። ከፊል ሊቃውንቶች ማለት ነው። አንድ ሌሎቹ ደግሞ ሁለተኛው ይ በይነሁማ ዑሙም ወኹሱስ የሚሏ ነው። ፈልኩፍሩ አዕም ሚነ ሽርክ ይሄ ነው። እኛ የምንጠቀመው ብዙ ጊዜ ኩፍርና ሽርክ መካከል ላይ ኩፍርና ሽርክ መካከል ላይ አንዱ ሰፊ ነው፣ አንዱ ሌላው ውስጥ የሚካተት ነው። ልክ ከነቢይ ወረሱል ማለት ነው። ኩፍር የሚለው አም ነው፣ ሽርክ የሚለው የሆነ ኻስነት አለው። ስለዚህ ኩሉ ኩሉ ሙሽሪክ ካፊር ወለይሰ ኩሉ ካፊር ሙሽሪካ ይሄን ነው የምንለው። ይሄ ነው አሶሕም የሚያደርጉት ራጅህም የሚያደርጉት ይሄ ነው ይሄ ነው። ስለዚህ ሽርክ የሚሰራ ሁሉ ካፊር ይባላል። ሙሽሪክ ካፊር ነው፣ ካፊር ሁሉ ግን ሙሽሪካ ይባላል። ለምሳሌ ቁርአን ላይ ሽንቱን ሸና፣ አንድ ሰው ሸናበት፣ ሽርክ ሰራ አይደለም የምትለው፣ ኩፍር ሰራ ነው። ኩፍር ሰራ ነው የምትለው። ይሄ አሁን ይሄው በዚህ በኩል ይለያል። ኩፍር ሙሽሪክ አትለው። ሌሎቹ ግን አንድ ነው የሚሉት። ይሄንን ቁርአን ላይ ሽንት ሸና፣ ወይ ቁርአኑ ሽንት ቤት ጣለው፣ አዎ ካፊር ነው የሰውየው። አዎ እና

አልካፊር የሚለው አምነው ሰፋ ያለ የተለጠጠ ሙሽሪክንም ይይዛል። ሙሽሪክ የሚለው ግን ካፊርን ላያካትት ይችላል። በይነሁማ ዑሙም ወኹሱስ ብለው በዚህ አይነት መልክ የሄዱበት ሁኔታ አለ። ሌሎች ደግሞ ምን ይላሉ? ሦስተኛው ቀውል ማለት ነው። አይ የእንትን ሙሽሪክና ካፊር ወይንም ሽርክና ኩፍር የሚባለው ነገር ኢዛ ፍተረቃ እጅተማ ወይዘ እጅተማ ፍተረቃ ይላሉ። እነዚህ ደግሞ አንድ ላይ ከመጡ ኩፍርና ሽርክ ጎን ለጎን ከመጡ፣ ኩፍር በአላህ መካድ ነው የምትለው ያው ማስተባበል፣ ምን ምን የኩፍር አይነቶች አሉ፣ ሽርክ ማነ ኢባደቱ ገይርላ ብለህ ለየብቻ ትዘረዝራቸዋለ። ልክ ከልእስላም ወል ኢማን ማለት ነው እንደዛ ትዘረዝራቸዋለ። አንድ ላይ ከመጡ ለየብቻ ከመጡ ግን ኩፍር ሽርክንም ያካትታል። ሽርክም ለብቻው ከመጣ ኩፍር ጎኑ ካልተጠቀሰ ኩፍርን ያካትታል። በዚህ የመጡ አሉ። ሦስተኛው መዝሀብ ይሄ ነው። አራጅህ